ሰምታችኋል ። ጆሮአችሁ ይሰማል ግን የምታስተውሉት ነገር አለ። ቃላዋዲ ወይም ተሐድሶ እዮብ ቢመረን የማያቀው ኦርቶዶክሳዊ አለብዬ አላስብ። ምናልባት ማታቁት ካላችሁ ቃላዋዲ ነው ተሐድሶ ነው። ቤተክርስቲያንን ሲበጠብጣት ሲያምሳት ሲሰድባት የነበረ በቅርብ ጊዜ እንኳን ማለት ነው እኔ አበበ ጉድላት የሚባል ይኑር አይኑር አላለም። እኔ የተከራከርኩት አንደኛ በቅዱስ ቁርባን አበበ ጉድላት የሚባል ሰው ቤተክርስቲያን አልገደለችም። ሁለተኛ ያሰማው ድምጽ የአበበ ጉልላት አይደለም ነው። አሁን አሁን ከመሸ አንድ ቪዲዮ ላይ በጣም ብዙ ሰዎች ሜንሽን ስላደረጉ ይሄንን ቪዲዮ የምሰራው አንዴ ምን እንደሚል ይመስለኛል። አሁን ቤተክርስቲያን ገብቶ

ቻናል ከተለያዩ ድረ ገጾች በተለይ ደግሞ ከቲክታክ ቪዲዮዎችን እያመጣን በኦርቶዶክሳዊ እይታ በአዎንታዊ ምልከታ በመጽሐፍ ቅዱሳዊ መነጽር ነገሮችን እየተመለከትን ብዙ የምንማርበት ብዙ የምናተርፍበት የምንዋይበት ቻናል ስለሆነ እንግዲህ ውሸት ያዋርዳል። ይህም ከቀለሜ መማር እንችላለን። ቀለሜ ዋሽተ ነበረ ወንድሜን ገደሉብኝ ብለው ማለት ነው። እና ቤተሰብ ተሳድቧል፣ ቅዱስ ቁርአንን ተሳድቧል ወንድሜ ያለው አበበ ጉልላትንም የአበበ ጉልላት ወንድም ተገኝቶ ይህ ድምፅ በእውነት የወንድም ነበር ተብሎ ተጠይቆ ነበር። እሱም መልስ ሰጥቷል። የድምፁ ባለቤት የሆኑ አባትም ተገኝተው ሀሳባቸውን ሰጥቷል። አበበ ጉልላት የሚባል ይኑር አይኑር አላትም። እኔ የተከራከርሁት አንደኛ በቅዱስ ቁርባን አበበ ጉልላት የሚባል ሰው ቤተክርስቲያን አልገደለችም፣ ሁለተኛ ያሰማው ድምፅ የአበበ ጉልላት አይደለም ነው የሚያምር ልጃልኳችሁ ድምፁ ለዚህ እንደሰማችሁት በቅዱስ ቁርባን የገደሉት በቃ ይሄ ነው። ወንድማችን አሁን አሁን አንተ ተናገር ወንድማችን፣ ተናገር አሁን አንተ ተናገር። ማንሳት ለኮፒ ሼር ነው ለምን ለምንድን ነው የሚያገኘው ነገር በቃ ምንም የሚያገኘው ነገር። አንደኛ ይሄ ድምፁ የእሱ አይደለም ሁለተኛ ደግሞ በዚህ በተደራጀ ሁኔታ እኛ ወረዳ ላይ ወረዳው መርቲ ወረዳ ነው የሚባለው። የወረዳው ትልቁ ቤተክርስቲያን መድኃኔዓለም ቤተክርስቲያን ነው የሚባለው። በእንደዚህ በተደራጀ የተቀዳ የተቀረጸ ነገር የለም። በቃ ማንም ወረዳው ቤተ ክህነት መመስከር ይችላል፣ መቃብሩ ማየት ይቻላል። ስለዚህ ሀሰት ነው። ስጋ ደሙ ገዳይ ነው። እንደ ስጋ ደሙ እንደዚህ ነው፣ እንደ ካህናት እንደዚህ ነው እንደ ብለው ግንዛቤ ያሌላቸው ሰዎች ኮፒ ሊንክ ሼር እንዲያደርጉት ነው እንጂ ጭራሽ ምድርና ሰማይ አይገናኝም። እኔ እንዳውም ታላቅ እህቴ የነበረችና አሞ ስለነበረ ሆስፒታል አንጥተን ቤት አስገብተ ነው እኔ ጎረቤት ምግብ ልበላ ሄጄ ስመጣ እነሱ ታናሽ ወንድሜ ማለት አሸናፊ ጉልላት ይባላል ቁጭ ብለዋል። እንቅልፍ ወስዶታል ምናምን ብለው ማለት እኔ ስመለስ እሱ አርፏል። አሟሟቱን ንገረን፣ እውነተኛ አሟሟቱን ደግሞ አንተ ንገረን። እንዴት እንደሞ የቦታው ታሞ ነው። አባላችን ያው መጨረሻ ላይ በሉት ብሎ ድምፁን ስሙት ብሎ ያሰማን ድምፅ የእርሶ ድምፅ ነው አይደል? የኔ ድምፅ ነው። አንዳንዴ እኮ ውሸት በጣም ደረሰ። በጣም ገርሞኝ ነውና፣ እንደሚታወቀው ሙሴና ብሩክ ኒውስ ፍክክር ውስጥ ነው ያሉት። ነገሩን ደግሞ ሃይማኖታዊ አታድርጉት ሲባል በነበረበት ሰዓት ያው ሙሴ የተናገረው ነገር አለ። እውነት ሙሴ ነገሩን ሃይማኖታዊ እያደረገ ነው? እስቲ እናንተ ራሳችሁ ሀሳብ አስተያየት ስጡበት። ነገር ደግሞ ነገሩ ወደ ሃይማኖት ለማድረግ የሞከራችሁ በጣም ጥቂት ሰዎች አላችሁ ላቸሁ። በቅድሚያ ማለት የምፈልገው ነገር ማለት ነው፣ እኔ ጴንጤ ኢየሱስ ክርስቶስ እንደ ግል አዳኝ አድርጌ መቀበሌ በጣም የሚያኮረኝ በጣም ደስተኛ የሚያደረገኝ ሰው መቼም አልቀይረውም። መቼም ዳውት አላደረገውም። የምጠራጠርበትም ጉዳይ የለም። በዚህ ውሳኔ በጣም ደስተኛ ነኝ። ደስተኛም እንደሆንኩ እቀጥላለሁ። ከዚህም በኋላ እንደዛ ነው። ግን ጉዳዩን የሃይማኖት መልካስ ይዛችሁ ጴንጤ፣ ኦርቶዶክስ ምናምን ብላችሁ ለመከፋፈል ያሰባችሁ ሰዎች እንግዲህ አካሄዱ እኔ እንደገባይ ከሆነ እኔ እንደዚህ ነኝ፣ እንደዚህ ነኝ ብሎ ስለ እምነት መመስከሩ ፕሮቴስታንቶች እንዲያው ደግፉኝ በእምነቴ ምክንያት ነው እንደዚህ እየሆንኩ ያለሁት አይነት ይመስላል። ከዛ ደግሞ ኦርቶዶክሳን ደግሞ እንዳንቀርበት እንድንደግፉት ደግሞ ምንድን ነው ሲል የነበረው ነገሩ ሃይማኖት ያታድሩት ይላል እና የሰራው ቪዲዮ እውነት ስለመናገር አስደዛችው ቪዲዮ አይደለም ማለት ነው። ሁለቱም አነጻጽሩ። በዚህ ዓመት ማነው ጥሩ ይሰራል? እንደኔ እንደነ ሆነ ብሩክ ንጉሴ በጣም ለፍቷል ብዬ አስባለሁ። በአባይ ጉዳይ ደግሞ ራሱ በቂ ነው። እንዲያ ማን ይበልጣል እስቲ እናንተ ኮመንት ላይ አስቆምጥልኝ። ብሩክ ኒውስ የምትሉ ከሆነ አንድ ቁጥር ጻፉ። ሙሴ የምትሉ ከሆነ ደግሞ ሁለት ቁጥር ጻፉ። ብሩክ ኒውስ ደግሞ ዋሽቶናል ተብሏል። ሁለት ብሩክ ኒውስ ዋሽቶ ነው ወይስ ስም ማጥፋት እየተደረገበት ነው? አሁን ከመሸ አንድ ቪዲዮ ላይ በጣም ብዙ ሰዎች ሜንሽን ስላደረጉኝ ነው ይህንን ቪዲዮ የምሰራው። አንዴ ምን እንደሚል እንስሙ። በእነዚህ በሁለት ልጆች የታዘብኩትን ነገር ልንገራችሁ። ብሩክ ኒውስ በነገራችን ላይ እውነተኛ መረጃ የሚሰጠን ታማኝ ምንጭ ነበረ። ያው እንደ ማንኛውም ሰው ሊሳሳት ይችላል። ሙሴም እንደ ማንኛውም ሰው ሊገጥማቸው ይችላል። እኔ አላቅም በሁለቱ መካከል ገብቼ ከላይ ነው ከላይ ነው አይደለም። ነገር ግን ሙሴ እንደማይሰራና ምርጭ ትክክል እንዳልሆነ ድምጽ መስጫው ሙሴ አሳውቆን ነበረ። ብሩክ ደሞችን ለመፎገር አለና ደግሞ የኔም እኮ እየሰራ አይደለም አይነት ነገር አለ። በእርግጥ እኔ እንደ ማንኛውም ታዛቢ ብሩክ ኒውስ እንዲያሸንፍ እንደተፈለገ ከአዘጋጆቹ በኩል በቂ የሆነ ምክንያት አለኝ። እስከ ሶስተኛው ቀን ድረስ ከ8ሺ እስከ 10ሺ ልዩነት በነበረበት ሰዓት ወዲያው የሙሴ እንዳይሰራ ተደርጓል፣ ይታወቃል። ያኔ ነው ሙሴ አሸነፈ ብዬ ደመደምኩት። ምክንያቱም ሙሴ በነጥብ ሳይሆን በህዝብ ድጋፍ አሸንፏል። ይሄ መጨረሻ ውጤት ምናምን የሚባል አይደለም። ነገር ግን እስቲ ፍትሐዊ በጣም እንደሆነ የማምንበት አንድ ልጅ አለ። ይሄ ልጅ ለሱ ይህን ቪዲዮ ሼር አድርጉለትና የሙሴንና ብሩክ የሰራውን ቪዲዮ ተመልከቱ። ብሩክ የሰራው ይሄኛው ቪዲዮ አይታችሁታል። ነገር ግን አንዳንዶቻችሁ ምርጫው ቮት ስናደርግ አስቸግሮናል ስትሉኝ ተመልክቻለሁ። ምን ሊሆን እንደሚችል ላሳያችሁ። ለምሳሌ ያክል የኔ ባዮ ላይ እንዲቀጥታ ትገቡና ውስጥ ገብታችሁ ስክሮል አድርጋችሁ ብሩክን ለመምረጥ እንደዚህ ስትጫኑት ኤ ብሩክ ኒውስ የሚለውን ማለት ነው ይላችኋል። አሁን ከታች እንደምትመለከቱት ፌልድ ይላችኋል። ነገር አይልም። ፌልድ ብሎ ሲል ፌልድ አለ እንዴ? ምን ነው አናቅም እንዴ? ትንሽም ቢሆን እኮ እናቃለን። ብሩክ እንዴ እውነትም እውነተኛ መረጃ ነው የምሰጠን። እስቴውና እንተ ይሄኛው ፌልድ ማለት እንደዚህ ነው ይኸው። እኔ አሁን ራሴ እየሞከርኩ እምቢ አለኝን አምጥቼዋለሁ። እንደዚህ ማለት ነው መስራት የነበረበት ፌልድ ከሆነ እንደዚህ ነው የሚልህ ለአንተ እኮ ያለህ እኮ ድጋሚ መምረጥ አትችልም ነው ያለ። ምነው? ነው ይህን ያህል አያውቁም ብለህ አታለንናል እስካሁን ድረስ ፎሎ አደረገ ነበር። አሁን ግን ደበረኝ በቃ። ምክንያቱም አሸንፍ ችግር የለውም። ይሄኛውን ኤላ ኤውና ፍትሃዊ ነው አይደለም የሚለው አንተ ወስን እኔ አንተ እንጠብቃለሁ። በነገራችን ላይ በጣም ማከብርህ ሰውነህ፣ እውነተኛ ከቻል ጋርግ ኦኬ። አሁን አንተ ባነሳው ጥያቄ ላይ ብቻ ነው ቪዲዮ የምሰራው። ሙሴ ቮት ልታደረጉ ስትሉ የእኔ አይሰራም ሲል ሰምቸዋለሁ። ገብቼ ግን ቼክ የማድረግ አድሎ አልነበረኝም፣ ወይ ስራ ስለሆንኩኝ ግን ሰምቸዋለሁ። እንደዚህ አይነት ቪዲዮ ስሰራ የብሩክን አንተ ላይ ነበር የሰማሁት። ከዛ ቪዲዮ ላይ ሰምቼ፣ አዎ የብሩክም የእኔም ቪዲዮ አይሰራም ነበር ሲል ሰማሁ። በኋላ አንተ ስታብራራ እንዴ እውነት ነው። ከታች የተጻፈው አንዴ የአንተ ቮት ስለተደረገ ድጋሚ ቮት ማድረግ አትችሉም ነው የሚለው እና ያንን ለምንድን ነው ፌል ይላችኋል፣ የኔን ቮት ልታደረጉ ስትሉ ብሎ የሰራው ብዬ ሙሉ ቪዲዮውን ማየት ፈለኩና ብሩክ ኒውስ ፔጅ ውስጥ ገብቼ ቪዲዮውን ሰማሁት። አንዴ ላሰማችሁ ለእናንተ የማይሆነ አንዳንዶቻችሁ ምርጫው ቦት ስናደርግ አስቸግሮናል ስትሉኝ ተመልክቻለሁ። ምን ሊሆን እንደሚችል ላሳያችሁ። ለምሳሌ ያክል የኔ ባዮ ላይ እንዲቀጥታ ትገቡና ውስጥ ገብታችሁ እስክሮል አድርጋችሁ ብሩክን ለመምረጥ እንደዚህ ስትጫሉትም ይሄ ብሩክ ኒውስ የሚለውን ማለት ነው ይላችኋል። አሁን ከታች እንደምትመለከቱት ፌልድ ይላችኋል። ነገር ግን ይኸውልህ፣ አሁን አንተ ቪዲዮን ያቆምክብን እዚህ ጋር ነው። ቪዲዮን ስታቆሙት ፌልድ ይላችኋል አለ ፌልድ አይደለም ለሚል ይኸውልህ፣ እዚህ ጋር የተጻፈው ጽሑፍ ፌልድ ሳይሆን የሚለው you have already vote for this nominee in this category ነው የሚለው። ይሄ ማለት በዚህ ካታጎሪ መርጠኸዋል፣ ስለዚህ መምረጥ አትችልም ነው የሚለው እንጂ ፌል አይደለም የሚለው። አንተ እዚህ ጋር ስላቆምከው ነው። እኔ ከዚህ በኋላ ድጋሚ ከዚህ በኋላ ቀጥዬ ቪዲዮን ሰማሁት ምንድን ነው የሚለው ቀጣይ አድርጋችሁ ለምሳሌ ያገለን ያሁን ብሩክ ቢኬን እየመረጥኩ ላሳያችሁም። ብሩክ ቢኬን ስመርጠው በቀጥታ ይሰራል። ይህ የሆነበት ምክንያት ምንድነው? ብሩክ ኒውስን አንድ ጊዜ መርጫዋለሁ ኦሬዲ። ከዛ በኋላ በቴሌ ብር ወይም ደግሞ እዛ ጋር ባለው ሲስተም በኩል የሀያ ብር ወይም ደግሞ የሀምሳ ብር ገዝታችሁ ድጋሚ ልትመርጡ ስትሉ አንዴ እኔን መርጣችኋት፣ ስለዚህ መድገም አትችሉም። ነገር ግን በገዛችሁት ብር በኔው ዘርፍ ላይ እዛው ኢንፎርማቲቭ ዘርፍ ላይ ብሩክን፣ ይድነቅን ወይም ደግሞ ሌላ የፈለጋችሁትን ሰው መምረጥ ትችላላችሁ ማለት ነው። ስለዚህ የብሩክን ስነካው አልሰራም አለኝ የብሩክ ቢኬን ስሰራው ሰራልኝ የሚል ሀሳብ ካነሳችሁ ገዝታችሁ ሁለተኛ ለት ሞክር ውስጥ ስለማይሰራ ነው ማለት ነው። አሁንም ታዲያ እኔን ለመምረጥ እየለፋችሁ ላላችሁ በጣም በጣም ነው ማመሰግነው። ስለዚህ ተመልሶላል ብዬ አስባለሁ። ፌል ብሎት ሳይሆን አንዴ ስለተመረጠ ሁለተኛ ለመምረጥ ሊመርጥ ሲል ፌል አድርጎት አይደለም። ራሱ አብራርቶታል እስከ መጨረሻ አንተን ያቋረጥከው። ስለዚህ ስህተቱ ያለው አንተ ጋር ነው ወንድሜ። አንድ ሰው ሲወገዝ ነገሩን ተጣርቶ እሱም ተጠይቆ በይፋ ይወገዛል። ያው መናፍቅ ከሆነ ማለት ነው። እንዲህ ደግሞ ከምፍቅና ዓለም ሲመጣ ምንድነው የሚደረገው? ነገሮቹን ይጣራሉ። በትክክልም ከተመለሰ ቀኖና ይሰጠዋል፣ ጊዜ ይሰጠዋል። ከዛ ቀስ ብሎ ነው ወደ አገልግሎት የሚመለሰው። ነገር ግን አሁን እየተደረገ ያለው ምንድን ነው? እባካችሁ አባቶቻችን መልስ ስጡን። ቃላዋዲው ወይም ተሃድሶ እዮብ ይመረን የማያውቀው ኦርቶዶክሳዊ አለ ብዬ አላስብም። ምናልባት ማታውቁት ካላችሁ ቃላዋዲ ነው ተሃድሶ ነው ቤተክርስቲያንን ሲበጠብጣት ሲያምሳት ሲሰድባት የነበረ በቅርብ ጊዜ እንኳን ማለት ነው ዩቲዩብ ላይ የገባችሁ እዩ በአምስት ወር አራት መጽሐፍቶችን የጻፈ የተሃድሶ ማለት ነው ለሰንበት ትምህርት ቤቶች መበተን ዋነኛ ምክንያት ሲያበጣብጥ የነበረ ሰንበት ትምህርት ቤቶችን ካህናትን ለምንፍቅና ለተሃድሶነት ሲመለምል ቤተ ክርስቲያኗን እንደዚህ በአንድ እግሯ ሲያምሳት የነበረ ሰው አሁን ቤተ ክርስቲያን ገብቶ እ ካባ ለብሶ የካህናትን መጋቤ ጥበባት ተብሎ ተሹሞ እንዴት ነው? ወደ ቤተ ክርስቲያን ተመለሰ ተብሎ ይቅርታ ተደርጎለታል ከካህናት የተሰጠውን ነገር ተቀብሎ ቀኖናውን ጨርሶ ተመልሷል የሚባል ዜና ሳንሰማ ተቀምጦ ጭራሽ ስብሰባ ላይ የአንድ ጉባኤ አስተባባሪ ሆኖ ጭራሽ ፕረዘንት አድራጊ ሆኖ ተቀምጦ አየ ነው አዘ ምዕመን፣ ኦርቶዶክሳዊ የሆነ በሙሉ የመጠየቅ መብት አለው። እናንተ ማናችሁ? ቅዱስ ሲኖዶስ ሲጠይቀው ምናምን የምትሉ ሰነፍ ክርስቲያኖች ጥጋችሁን ያዙ። በእንደ እናንተ አይነቶቹ ምክንያት ነው ይሄ። በእናንተ ምን ችግር አለው? በእናንተ ራሳችሁን ውቺ ደግሞ የሰነፍ ጥቅሳለቻችሁ ኃጢአት የሌለበት ይውገራት ምናምናምን የምትሉት ማለት ነው። ይሄ የሰነፍ ጥቅሳችሁን እዛው ጥግ ላይ አድርጉና መጠየቅ ያለባችሁን ነገር ለምን ብላችሁ ጠይቁ። ያቺ ሴት በድንጋይ ኃጢአት የሌለበት ይውገራት የተባለችው ዘሙታ እንጂ ቤተክርስቲያንን በጥብጣ ሰንበት ተማሪዎችን አበጣብጣ ምዕመኑን ማነው ምዕመኑን ያ ምዕመኑን ካህናትን ለምንፍቅና ለተሃድሶነት ስትመለምል ስትቦጠቡጥ ቤተክርስቲያንን በመዶሻ ስትቀጠቀጥ ቆይታ አይደለም ያ ሌላ ነው፣ ይሄ ሌላ ነው። ይሄ የሰነፍ ጥቅሳችሁን አቁሙ። እነሱ ጽድቅ ሚዲያ ያው፣ ይታወቃል። የሚዲያው ባለቤት ደግሞ አቶ ጸጋ ይባላል። የእሱ ድርጅት በሆነ ውስጥ ብዙ ግፍ እየተሰራ ነው እየተባለ ነው። እና አሁን ደግሞ ጥሪያችን ለመንግስት ነው። ለሰራተኞቹ ሲኦል የሆነው የግል ድርጅት ከመደብደብ ጀምሮ በርካታ አነጋጋሪ የሆኑ ነገሮችን የሚፈጽመው የድርጅት ሰሞኑን ብዙዎችን እያነጋገረ ይገኛል። ከስራ አንድ ደቂቃ የረፈደ 700 ብር እንደሚቀጣም ማስቲካ ማኘክ ደግሞ እስከ 1 ሺህ ብር ማስቀጣቱን ተነግሯል። ስራ መልቀቅ እፈልጋለሁ ያለ ሊደበደብ ወይም ሊታሰር ይችላል ተብሏል። ድርጅቱ ሱፐር ደብልቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ሲሆን በሸገር ከተማ ዓለም ገና ውስጥ ካሉ የግል ድርጅቶች ውስጥ አንዱ ሲሆን እንደ ቀለምና የውሃ ማጠራቀሚያ ያሉ ምርቶችን ለገበያ ይቀርባል። ድርጅቱ በሚዲያዎች ላይ የገዘፈ ጥሩ ስም አለው። አቶ ጸጋዬ ደበባ የሱፐር ደብልቲ ጀነራል ትሬዲንግ ኃላፊነት የግል ማህበር ባለቤት ናቸው። በርካቶቹ ግለሰቡን ያወዛጋቢ ፍነቶ ጽድቅ ጠቅላላ መንፈሳዊ ማህበርና የዩቲዩብ ቻናል መስራች በመሆናቸው ያስታውሷቸዋል። አቶ ጸጋዬ ድርጅት ስም በሚዲያ የገነነ እንዲሆን ነገር ግን የሥራ ቦታው ሲሆን እንዲመስል እንዳደረጉ መሠረት ሚዲያ ያነጋገራቸው በርካታ ሠራተኞች ይናገራሉ። ባለቤቱ የፈለጉትን ሰው በጸጥታ አካላት ከማስወሰድ ጀምሮ ድብደባ እንዲፈጸም ማድረግ ይችላሉ። ፖሊሴች ሲጠሩ በደቂቃ መጣ የተባሉትን አድርገ ይሄዳሉ። እምቢ አለ በሚኒሻ ታፍሶ ለወታደርነት ወደ ካም ግዴታ ሊገባ። ሰራተኞቹ አክለውም የመግቢያ ሰዓት ጠዋት 12 ሰዓት ከሀያ ሲሆን መውጫ ደግሞ ማታ ከ12 ሰዓት በኋላ ነው ተብሏል። መቅረት ማስፈቀድ የሚባል ነገር የለም። ቅዱስ ቤተሳናችን ሰሞኑን አንድ መጽሐፍን ወግዛለች። እናም እንዲህ በማድረጓ ቅዱስ ቤሳናችን እውነተኛ ሃይማኖት እንደሆነች፣ ምንፍቅናን እንደምትጸየፍ፣ ሀሰትን እንደምትጸየፍ የሚያመለክት ሆኖ ሳለ ምናፍቃል ምን እያሉ ነው? እኔ እዚህ ላይ ልሰናበታችሁ። ይቆየል ልዑል እግዚአብሔር በቀናች ሃይማኖት ያጽናን፣ ከእናት ከቅድስት ድንግል ማርያም ታላቅ በረከትን ያደለን። ዛሬ እለቱ ኦርቶዶክስ ናትና፣ ወንድሞቼ በምን ርዕስ በምን ጉዳይ ቪዲዮ ልስራላችሁ? ጥያቄ ካላችሁ አስቀምጥልኝ። የማውቀው ከሆነም አካፍላችኋለሁ። የምታውቁ ከሆነም ቲክታክ ላይ ሰላም ለኪ በሚል አካውንት እንደ እግዚአብሔር ፍቃድ ሳገለግል ነበረ። ስለዚህ ጠይቁና ቪዲዮ ሰርድ ልትችላችሁ እንድመጣ ዘንድ የተቻለኝ ሁሉ ላድረግ እንደ እግዚአብሔር ፍቃድ ማለት ነው። ማላቁ ሆነ አባቶቻችን ሊቃውንት ከጎንዴ ስለሆነው እንደ እግዚአብሔር ፍቃድ እነሱም ጠይቄ የማካፍላቸው ይሆናል። ስለዚህ ሀሳብ፣ አስተያየታቸው፣ ጥያቄያቸው ኮሜንት ላይ ያስቀምጡልኝ። ገድለ ለዮሐንስ መጥመቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተ ክርስቲያን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። አንዳንድ ፕሮቴስታንቶች በዚህ ዜና ላይ በጣም እንደው በእኛ ጥረት ነው ምናምን አይነት ነገሮች ሲናገሩ እያየው ነበር እና እዚህ ኮሜንትም እንዳያችሁት ተሐድሶ ተሐድሶ ምንድን ነው? የሆነ የተሐድሶ ስኬት እንደሆነ አይነት ነገር ማለት ነው። ሰምታችኋል። ጆሮአችሁ ይሰማል፣ ግን የምታስተውሉት ነገር አለ። መምህሩ ሲናገሩ ከቤተ ክርስቲያን መሰረታዊ ትምህርት ጋር አብሮ መሄድ ስላልሆነ ወይንም ደግሞ በቤተ ክርስቲያን ትምህርት ተመዝኖ ልክ ስላልሆነ ነው ነው ያሉት። ሶ እኛ መመዘኛ ትምህርት አለን ማለት ነው። ስለዚህ አባቶች መዝነው ልክ አይደለም ብሎ ያሰቡትን እንደዚህ ሊያስቆሙት ይችላሉ፣ ሊያግዱት ይችላሉ። የተስተካከለውን ከእምነታችን ጋር ማይጋጨው ነው የምንቀበለው ማለት ነው። እናንተ በምን ሚዛን ነው ትምህርታችሁን የያዛችሁት? እስኪ ድፈሩና በኔ ሚዛን ኢየሱስ ለዓለም አልሞተም የሚለውን አወግዛለሁ፣ ህብረት አላረግም ብላችሁ እስቲ የትኛው የካውንስል ነው ይህን ሊያወግዝ የሚችለው እስ ይሄንን አውጡና አውሩ ይሄ ብቻ አይደለም አስቀድመው የተወሰነባቸው ናቸው የሚድኑት የሚለውን ውጡና ስህተት ነው በሉ ወይም ደግፉና ይህን የማያምኑትን ስህተት ናቸው በሉ ጥምቀት ለድህነት የሚሉ መካነ ኢየሱሶችን ስህተት ናቸው ብላችሁ እስቲ ያውግዙ ወይም ደግሞ ጥምቀት ለድህነት አይደለም የሚሉትን ጴንቴኮስታሎችን ስታውግዙ ነው ያጩ ልሳና ጋርን ታዩ ነው የሚለውን የካልቪኒዝም ተከታዮች ድምፅ? ስህተት ነው ብላችሁ አውግዙ። ወይም ደግሞ ልሳን ስህተት ነው የምትሉ ሰዎች ደግሞ ልሳን እናገራለን የሚሉትን ስታውግዙ እናያችሁ። እስኪ ውጡና የጌታ ስጋ እና ደም እውነተኛ ነው፣ ለኃጢአት ስርየት ነው የሚለው ትምህርት የያዙትን አውግዙ። ወይንም ደግሞ ለኃጢአት ስርየት አይደለም የሚለውን አውግዛችሁ ህብረት አናደርግም ስትሉ እናያችሁ። መሰረታዊ ትምህርት አይደለም በሚል እናቻችለው ብላችሁ ልክ እንደ ብሔር ብሔረሰቦች ልዩነታችሁን ውበታችሁ ብላችሁ ስታበቁ እኛ ጋር መጥታችሁ ለማውራት የምታደርጉት ጥረት አላዋቂነታችሁንም የሚያሳየው። ቁጭ ብላችሁ እስኪ ልዩነታችሁን አውሩ።